በቁርአንም እንደዚሁም በሀዲስም ዘርዝሮልናል ማለት ነው። ይህ ከመሆኑ ጋር እነዚህ ትርፍ የሆኑ ኢባዳዎች ወይም ደግሞ አምልኮቶች ማለት ነው የውመል ቂያማ ፈርድ የሆኑ ወይም ደግሞ ግዳጅ የሆኑ አምልኮቶች ጉድለት ከገጠማቸው ማለት ነው፣ ማሞያ ከመሆናቸው ጋር ማለት ነው። ከነዚህ መካከል አላሁ ስብሀነሁ ወተዓላ ከደነገጋቸው ትርፍ ኢባዳዎች መካከል ሌሊት ተነስቶ ኢባዳ ማድረግ ወይም ደግሞ አምልኮት መፈጸም ሰላት መስገድ አንዱ ነው ማለት ነው። ስለዚህ ለዚህ ላይ ተነስቶ ለአላሁ ሱብሓነሁ ወተዓላ መስገድ፣ ወደ አላሁ ሱብሓነሁ ወተዓላ መቃረብ ይሄ የሳሊሆች ወይም ደግሞ የደጋግ ሰዎች ባህሪ፣ የሳሊሆች መለያ፣ የሙሚኖችም እንደዚሁ ትልቁ ንግዳቸው፣ ትልቁ ትርፋቸው። ምክንያቱም ሙሚን ማለት ነው ከጌታው ጋር ሌሊት ተነስቶ ያው ከአላሁ ሱብሓነሁ ወተዓላ ጋር ግንኙነት ያደርጋል ልቡ ከሱ ጋር ይተሳሰራል ማለት ነው። ለአላህ ስብሓነ ወተዓላ የሚፈልገውን ነገር ይጠይቃል። ሐሳቡን፣ ጭንቀቱን፣ ሀዘኑን፣ ትካዜውን ከሱ የሆነውን ችሮታ ከአላህ ስብሓነ ወተዓላ ይለምናል ማለት ነው። አላህ ስብሓነ ወተዓላ ምን ይላል? ወይዛ ሰአለከ ኢባዲ አንኒ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዒ። ባሪያዬ ማለት ነው የጠየቀህ ጊዜ ስለኔ ርቀትና ቅርበት ሩቅ ነው አላሁ ስብሓና ወተዓላን ጮክ ብለን እንለምነው ወይስ ደግሞ አላህ ማለት ቅርብ ነው ቀስ ብለን እንንገረው የሚለው በዚህ ዙሪያ ላይ ይጠይቁሃል። ስለዚህ እኔ ቅርብ መሆኔን ንገራቸው። ውጂቡ ዳዕወተ ዳዒ እነዛ የሚለምኑ ሰዎችን ኢዛ ደዓን የለመነ ጊዜ ድዋቸውን ተቀባይ የሆንኩ ጌታ ነኝ ይለን። ስለዚህ ፈለስተጂቡሊ ለእኔ መርሃባ የበሉ ወልዮሚኑ በኔ ይመኑ ለዓለሁም የርሽዱን ያው ሊቀኑ ዘንድ ወደ ትክክለኛው ጎዳና ሊመሩ ዘንድ። ስለዚህ አላሁ ስብሐነሁ ወተዓላ ስለሌሊት ዒባዳዎች በቁርአንም እንደዚሁ ማነቃቂያዎች ማለት ነው። ሙዕሚኖች ሌሊት ተነስተው ዒባዳን ሊያዘርጉ የሚያነቃቁ በርካታ የሆኑ አንቀጾች አሉ። ወከሊከ ፊ ሱነት ነቢይ ሰለላሁ ዓለይሂ ወሰለም፣ በነቢዩ ሰለላሁ ዓለይሂ ወሰለም ሐዲስም ላይ በርካታ የሆኑ ሐዲሶች መጥተዋል ማለት ነው። ከቁርአን አላሁ ስብሐነሁ ወተዓላ ሌሊት ተነስተው ዒባዳ የሚያደርጉ ሰዎችን በተመለከተ ሲናገር፣ ስለ እሱ ባሮች ባህሪ ሲናገር ወለዚነ የቢቱና ሊረብህም ሱጀደን ወቅያማ ይለን። እነዛ ትክክለኛ የሆኑ የአላሁ ሱብሓነሁ ወተዓላ ባሮች ጌታቸውን ማለት ነው ሌሊት ተነስተው ሱጁድ በማድረግ ተደፍተው ቆመው ጌታቸውን የሚገዙ ናቸው ይለን። እንደዚሁም ሌሊት ተነስተው ማለት ነው ዒባዳ የሚያደርጉ ሰዎች ከአላሁ ስብሓን ወተላ ጋር የሚገናኙ ሰዎች እነሱ በጎዎች እንደሆኑ፣ ሙሕሲን የሚባል የመጨረሻ ትልቁ ደረጃ ነው። ሙሕሲን ከዛ መካከል እንደሆኑ አላሁ ስብሓን ወተላ ይናገራል። በትልቅ ምንዳም እንደዚሁ ቀጠሮ የተቀጠረላቸው ቃል የተገባላቸው ሰዎች መሆናቸውን አላህ ይናገራል። ኢነ ልሙተቂነ ፊ ጀናቲን ወዕዩን። እነዛ ጥንቅቅ የሆኑ የአላሁ ስብሓን ወተላ ባሮች በአታክልቶች ውስጥ በምንጮች ውስጥ ናቸው። አዚነ ማአታሁም ረቡሁም ጌታቸው የሰጣቸውን ያዢዎች ናቸው። ኢነሁም ካኑ ቀብለ ዛሊከ ሙሕሲኒን። ከዚህ በፊት ምንድን ነው የነበሩት ሙሕሲኖች ነበሩ። ሙሕሲን ማለት የአላህ መልእክተኛ ዐለይሂ ሰላቱ ወሰላም እንደፈሰሩት አንተዕቡደ ላህ ከአነከ ተራ ፈኢን ለም ተኩን ተራ ፈኢነሁ የራከ ልክ አላሁ ሱብሓነሁ ወተዓላ ፊት ለፊታቸው እንዳለ አድርገው አላህን የሚገዙት ሰዎች ነበሩ። ካኑ ቀሊለን ሚነል ለይሊ ማ የህጀዑን ይህ ባህርያቸውን ሲናገር ማለት ከሌሊት ማለት ነው። ከሌሊት ውስጥ የሚተኙት ሰዓት በጣም ጥቂት ነበር። ይሄ ብዙም ሰዓት ምን እያደረጉ አላሁ ሱብሓነሁ ወተዓላ እየተገዙ ማለት ነው። ሌሊት ሶላት እየሰገዱ ቁርአን እየቀሩ ዚክር እየበከሩ፣ የመሳሰሉ ዒባዳዎችን እየፈጸሙ ማለት ነው። ወቢል አስሐሪሁም የስተፊሩን ሌሊት መጨረሻ ሰዓት ላይ ደግሞ ስሑር ሰዓት ላይ ጌታቸውን ይቅርታም የሚጠይቁ ናቸው። ዒባዳቸው ማጠናቀቂያ እስትግፋር አጥፍተናል አጥፍተናል፣ ያው ሁሉ ዒባዳ አድርገው ወደ አላህ ተመልሰው ይቅር በለን የሚሉ ሰዎች ናቸው

ከማመሰም ጋር ያወድሱታል፣ ያጠሩታል። ወሁም ላይስተክቢሩን አይኮሩን፣ ኩራት የለባቸውም። ተተጃፋ ጅኑብሁም አኒል መዛጅዒ፣ ከምኝታቸው ኖቻቸው የሚላቀቁ ናቸው። የድዑነ ረበውም ኮፈን ወጠማዓ፣ ፈርተው የአላህን ቅጣት ፈርተው ከሱ የሚገኘውን እዝነትና ረሕመት ከጅለው ጌታቸውን የሚማፀኑና የሚለምኑ ናቸው። ወሚማ ረዘቅናሁም ዩንፊቁን ከሰጠናቸው ሲሳይ የሚለግሱ ናቸው ይላል አላህ Subhanahu Wa Ta'ala። አሁንም አላህ Subhanahu Wa Ta'ala ለዚሁ ትልቅ ደረጃ ያላቸው መሆናቸው ሌሊት ላይ ተነስተው ዒባዳ የሚያደርጉ ሰዎች ደረጃቸው ከአላህ Subhanahu Wa Ta'ala ትልቅ ደረጃ ያላቸው መሆኑን ይገልጻል። ምክንያቱም ያው ትልቅ ደረጃ መሆኑንም አውቀው ነው ሌሊት ተነስተው ከአላህ ጋር የሚገናኙት አላህ ምን አለ? አመን ሁወ ቃኒቱን አና አለይሊ ሳጅደን ሌሊት ሰዓት ላይ ማለት ነው ተነስተው አላህን የሚገዙ ሰዎች ሳጅደ ስጁድ አድርገው መሬት ተደፍተው ወቃኢመን ቁመው የሕበሩል አኼራ ያኛውን ዓለም ፈርቶ ማለት ከአላህ ጋር መገናኘትን ወየርጁ ረሕመተ ረቢ የጌታውን እዝነት ከድሎ ይሄ ሰውና ያ ግድ የለሽ የሆነ ሰው ማለት ግድ የለሽ በቃ ለአላህ ዒባዳ ለይል ዝም ብሎ በእንቅልፍ የሚያሳልፍ ወይም ደግሞ ከአላሁ ስብሓነሁ ወተዓላ አያት የዘነጋ ከቁርኣን የዘነጋ እብኩላቸው ሁለቱ እኩል ሊሆኑ በፍጹም አይችሉም። በዚህ ምክንያት አላሁ ሱብሃነሁ ወተዓላ ነቢዩ ሰለላሁ አለይሂ ወሰለም በሌሊት ሶላት አዘዛቸው። ሌሊት ሶላት በጣም ትልቅ ደረጃ በመሆኑ ያ አዩሃል ሙዘሚል አንተ ተከናናቢ ነብይ ሆይ ቁሚ ሌይለ ኢላ ቀሊላ ትንሽ ሰዓት እንጂ ሌሊትን ቁም። ኒስፈሁ ግማሹን አውንቁስ ወይም ቀንስ ሚንሁ ከእሱ ቀሊለን የተወሰነ አውዚድ ዐለይሂ ወይም ጨምር ወረቲሊል ቁርአነ ተርቲላ ቁርአንን ደግሞ ተረጋግተህ አንብብ። በተጅዊድ አንብ በደንብ ሐርፉን ጠብቀ ተጅዊድን ጠብቀ። እንግዲህ ይህን በተመለከተ በጣም በርካታ የሆኑ የቁርአን አንቀጾች አሉ። ሌላው ያው በነብዩ ሰለላሁ ዐለይሂ ወሰለም የተነገሩ ሀዲሶች ናቸው። የሌሊት ሶላትን የሚያበረታቱ የሆኑ የሚያነሳሱ የሆኑ ሀዲሶች ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም በሌሊት ሶላት ላይ በጣም ዘውታሪ ነበሩ። ህይወታቸው እስከሚያልፉበት ሰዓት ድረስ ማለት እስከሚሞቱበት ሰዓት ድረስ በሌሊት ሶላት በጣም አጥብቀው ሌሊት ሶላት ይሰግዱ ነበረ። ይሄን የሚያደርጉበት ምንድን ነው? አላሁ ስብሐነሁ ወተዓላ ለማመስገን ነው። አላህ ከፍተኛ የሆነ ውለታ ውሎላቸዋል። ልባቸውን ለሐቅ ክፍት አድርጎላቸዋል። አላህ የእሳቸው ስም ከማንም በለ እንዲወሳ አድርጎታል። ሁሌም እንዲዘከር አድርጎታል። ከሱ ስም ጋር አብሮ ተጣምሮ እንዲወሳ አድርጎታል። አላህ ስብሐነሁ ወተዓላ በዚህ ምክንያት ነብዩ ሰለላሁ ዐለይሂ ወሰለም ሌሊት ተነስተው ኢባዳ እንደሚያደርጉ ሚስታቸው አይሻ የሙሚኖች እናት ሳለ ሰለላሁ ዐለይሂ ወሰለም የቁሙ ሌሊት ሐታ ተፈጠረት ቀደማህ እግሮቻቸው እስከሚሰነጣጠቅ ወይም እስከሚያብጡ ድረስ ዒባዳ ያደርጉ ነበር ትላለች። እና ነብዩ ሰለላሁ ዐለይሂ ወሰለም ምን አለቻቸው? አንድ ቀን አተስነዑ ሐዛ ወቀድ ገፈረ ﷲ ለከ ማ ተቀደመ ሚን ደንብ ቆማ ተአፈር፣ ያለፈ ወንጀልህን ከዚህ በፊት ወደ ፊትም የሚመጣውን ሁሉ ሰርዞልህ እያለ ወይም ደግሞ ቃል ገብቶልህ ሊሰርዝ ይሄን ትሰራለህ ብላ ጠየቀች። ቃለ አፈላ አሕቡ አን አኩነ ዓብደን ሸኩራ። ታዲያ ይህ ሁሉ ውለታ ለዋለልን ጌታ አመስጋኝ ባሪያ ሆኜ መገኘት የለብኝም እንዲያ? ስለዚህ አላሁ ስብሓን ወተዓላ እስልምና ለወፈቀው አላህ እሱን ለመታዘዝ ለመራው ሰው ሌሊት ተነስቶ ሹክረን ሊላህ ዓላ ኢንዓሚ ወኢፍዳልህ ለዋለለት ጸጋ፣ ሰፊ የሆነ ውለታ አላሁ ስብሓን ወተዓላ ውሎልናል። ከዚህ ሁሉ ትልቁ ምንድነው? ስልምና መሰጠታችን ነው እስልምናን ማግኘታችን ነው። በእስልምና ጎዳና ላይ መጓዛችን ትልቅ የሆነ ጸጋ ነው። ለዚህ ብቻ ራሱ ትልቅ የሆነ ሹክር ይገባዋል። እንደው ሌላ ሌላውን እንተው እና ማለት ስለዚህ ሌሊት ተነስተን ዒባዳ ማድረግ ፍጹም ለአላህ ለይዩልኝ ለይስሙልኝ ሳይሆን ማለት ነው። ምንድን ሰመር ወይም ደግሞ ምን ፍሬ ያስገኛል ከተባለ ያው ጀነት ለመግባት ሰበብ ይሆናል። ጀነት ለመግባት ሰበብ ይሆናል። አብዱላህ ብኑ ሰላም የሚባለው ሰሓባ ረዲየላሁ ን ምን ሲናገሩ ሰማቸው፣ መዲና ላይ ማለት ነው። አዮሐናስ እናንተ ሰዎች ሆይ አፍሹስ ሰላም፣ ሰላምታ እርስ በርሳችሁ ግልጽ አድርጋችሁ ተለዋወጡ። ወአጥዒሙ ጠዓን፣ ምግብም ደግሞ ለተራበ ለተቸገረ። አብሉ ወሲሉ ለአርሃም፣ ዝምድናንም ቀጥሉ። ወሰሉ ወናሱ ኒያም፣ ሰዎች ተኝተው እያለ እናንተ ብድግ ብላችሁ ስገዱ። ተድኹሉል ጀነተ ቢሰላም፣ ጀነትን በሰላም ትገባላችሁ። በሰላም ጀነትን ለመግባት ምን ምክንያት ሆነ? የሌሊት ሶላት ምክንያት ሆነ ማለት ነው። አሁንም ለአላሁ ስብሐነሁ ወተዓላ ብለን ለማንም ብለን ሳይሆን ሌሊት ተነስተን ማንም ሳያየን ተነስተን ዒባዳ ማድረግ ትርፍ ሶላቶችን መስገድ እንደዚህ ወንጀላችን ለመማርን ትልቅ ምክንያት ወደ አላሁ ስብሐነሁ ወተዓላ ለመቃረብ የበለጠ ቅርብ ለመሆን ትልቅ ሰበብ ይሆናል። ረሱል ሰለላሁ አለይሂ ወሰለም ምን አሉ? አሌይኩም ቢቂያሚ ለይል አደራ ሌሊት ላይ ተነስታችሁ?

ጾም በኋላ ትልቅ ደረጃ ያለው በዚህ በመሐረም ወር ውስጥ የሚጾሙ ጾሞች ናቸው። ወአፍሉ ሰላት በዕደል ፈሪዳ ከፈርድ ሰላት በኋላ ደግሞ በጣም በላጭ የሆነው ሰላት ቂያሙል ሌይል ሌሊት ተነስተን የምንሰግደው ሰላት በጣም ትልቅ ደረጃ ያለው ነው ማለት ነው። በዚህ ላይ ያው መጠናከር ይኖርብናል። በተለይም ደግሞ አላህ ሱብሓነሁ ወተዓላ የሚወርድበት ሰዓት ሌሊት ላይ ስምንት ሰዓት፣ ዘጠኝ ሰዓት ጀምሮ ፈጅር እስከሚወጣ ባለው የጊዜ ክፍተት መስገድ ደግሞ ዱዓችን ተቀባይነት ለማግኘት በጣም አመቺ የሆነ ወቅት ነው ማለት አላህም ደግሞ የሚለምኑ ሰዎችን ለመስጠት ቃል የገባበት ሰዓት ነው። በዛ ሰዓት ማለት ማነው እኔን መለምነኝ የምሰጠው ማነው የሚጠይቀኝ የምሰጠው ማነው ነው ዱዓውን መርሃባ ምለው ማን ነው እኔን ምህረት የሚጠይቀኝ ምምረው እያለ አላሁ ስብሓነሁ ወተዓላ ዘውትር ሌሊት ሌሊት የሚጠይቅበት ነው ባህሮችን። ስለዚህ በዚህ ሰዓት ተነስተን አላህ መለመን አለብን። ወከዛሊከ በሓዲስ የተነገራለ ኢነ ፊ ሌይል ሰዓተን በሌሊት ውስጥ የሆነች ሰዓት አለች። ልክ እንደ ጅሙዋ ማለት ነው ያልታወቀች የሆነች ሰዓት አለች። በዛች ሰዓት ላይ ማለት ነው አንድ ሙስሊም አላሁ ስብሐነሁ ወተዓላ የዱንያዊ ጉዳይም የሆኑ አኼራዊ የሆኑ ጉዳዮችንም ለምኖ ማለት ነው አላህ እስትጃባ የሚያደርግበት ሰዓት አለ። ሰዓቷ ስውር ነው የሆነች በሌሊት ውስጥ ወከዛሊከ ኩለ ሌይል ነው ያሉት ነቢዩ በሌይል በሁሉም ሌሊት ውስጥ ልትሆን ትችላለች አንድ ወደፊት አንድ ወደኋላ ልትር ትችላለች ይችላልስ ማለት ነው። ይሄን በጣም ትልቅ ደረጃ ነው። ይሄን ማወቅ መቻል አለብን እንግዲህ የሌሊት ሰዎች የምን ባለቤት ናቸው ከተባለ የእርካታ ባለቤቶች ናቸው። በአላህ ሱብሐነሁ ወተዓላ ትዕዛዝ ለአላህ በመገዛታቸው ቀልባቸው በጣም የረካ ነው። ቀልባቸው በጣም የረካ ማለት ሙዕሚኖች ናቸው። ለሊት ተነስተው አላህን የሚሰግዱ ሰዎች ማለት ነው። ቁርአን የሚቀሩ ሰዎች፣ ዚክር የሚዘክሩ ሰዎች ከማንም በላይ የእርካታ ባለቤቶች ደረታቸው በጣም የተረጋጋ የሰፋ ሐቅን የሚቀበሉ ሰዎች ሌሊት ተነስተው የሚሰግዱ ሰዎች ናቸው። ከሰለፎች ምን ይላሉ? ከቀደምቶች ኢነ አህለ ለይል ፊ ለይሊሂም አለዙ ምን አህል ለህዊ ፊ ለህዊሂም አሉ። የሌሊት ሰዎች በጣም የረኩ ናቸው። በጣም ጥፍጥናን ልቦናቸው ውስጥ ያገኛሉ። ከነማን ዝም ብሎ ባልሆነ ወሬ ሌሊት ተነስተው የሚያነቡ ሰዎች አሉ። ዛዛታ ወሬ የሚወሩ ማለት እነዚህ ሰዎች የተፈረቁን አን ሲበታተኑ እንኳን በሆነ ሙሲብ በሆነ መከራ ላይ ነው የሚነሱት፣ በጭቅጭቅ ላይ ነው፣ በጣም መጥፎ በሆኑ ነገሮች ላይ ነው የሚለያዩት የሚበታተኑት። ነገር ግን የሶላት ባለቤቶች በምን ላይ ነው የሚለያዩት? ለአላሁ ሱብሓነሁ ወተዓላ በመተናነስ በመዋረድ ከአላህ ፊት ቀርበው ማለት ነው፣ የአላህን እዝነት ተስፋ በማድረግ የእሱን ቅጣት በመፍራት በዚህ ነው የሚለያዩት ማለት ነው። ከዛ ከዒባዳቸው ማለት ነው። ስለዚህ መንቃት አለብን አዩሃል ሙስሊሙን በጣም መንቃት መቻል አለብን። በተለይ ሸይጣን ይህንን ዒባዳ እንዳንፈጽም የተለያዩ ሴራዎችን ያሴርብናል ማለት ነው። አንድ የሆነ ሰው ነቢዩ ሰለላሁ ዓለይሂ ወሰለም ጠየቃቸው መጥቶ የሆነ ግለሰብ ፀሐይ እስከምጦታ ድረስ ሳይነሳ ማለት ነው የሚተኛ ሰው አለ እንዴት ነው አሏቸው። ይህ ሰው ሸይጣን በሁለቱ ጆሮዎች የሸናበት ሰው ነው። ሸይጣን ሸንቶበት ነው የማይነቀዋል። ሱብሓነ አላህ። ይሄ ከባድ ነገር ነው። ተመልከቱ እንግዲህ ሸይጣን ምን አይነት ሴራ እንደሚሠራ በሙኡሚኖች ላይ ሌሊት ተነስተው ዒባዳ እንዳያደርጉ እንዳይነቁ የሚያደርግ አንዱ ሸይጣን ነው ዋናው ጠላታችን ማለት ነው። እንደዚሁም ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሸይጣን አሉ ከዚህ ከማጅራት አካባቢ ከእያንዳንዱ ሰው ሶስት ቋጠሮዎችን ይቋጥርበታል አሉ እና ምን ይለዋል አሉ ሌሊቱ በጣም ረዥም ነው እና ተኛ ይለዋል። አንዳንዴ ይህንን ጀርባችሁት ከሆነ በቃ ከነቃችሁ በኋላ ሰዓት ታዩና እንደገና ትተኛላችሁ ገና ነው ሰዓቱ እያላችሁ ማለት ነው ሌሊቱ በጣም ረጅም ነው፣ ተኛ የሚለን ማን ነው? ይሄን የሚያደርግ ሸይጣን። እንግዲህ ሰውየው ተነስቶ አላህን አውስቶ ሲነሳ የሚባለውን ዱዓ አድርጎ ብድግ ካለ አንዱ ቋጠሮ ይፈታለታል። ከዛ በኋላ ኡዶ ካደረገ ደግሞ ሁለተኛው ቋጠሮ ይፈታላል። ከዛ መጨረሻ ከሰገደ ሦስቱም ቋጠሮዎች ሸይጣን የተበተበብን ሲሄድ ወይም ደግሞ ድግም ሙሉ በሙሉ ይነሳል ማለት ነው። ከዛ በኋላ ምን አሉ ነብያችን አለይሂ ሰላቱ ሰላም፣ ይሄ ሰው በጣም ንቁ ሆኖ ያነጋል አሉ። ጠዋት ንቁ ነው ይሉ ቀኑን ሙሉ በጣም የተፍታታ ሆኖ ነው የሚያነጋው ማለት። ይሄን ካላደረገ ግን ኸቢቱ ነፍስ ነፍሱ የቆሸሸች ሆና ነው የሚያነጋው፣ በጣም ድብርተኛ ሆኖ ይውላል ማለት። በሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? እግተኒም ኸምሰን ቀብለ ኸምሲን ይላሉ። አምስት ነገሮች ከመምጣታቸው በፊት በአምስት ነገሮች አምስት ነገሮችን ሀብት መያዝ አለብህ መሰብሰብ አለብህ ከወዱሁ መያዝ አለብህ ይላል አንደኛው ምንድነው ወጣትነትህ ነው ይሄ ወጣትነት አንድ ትልቅ የሆነ ጸጋ ምን ከመሆንህ በፊት እያሉ ነው ከማርጀት በፊት ሰው ካረጀ በኋላ እንደፈለገ ተንቀሳቅሶ እኮ መስራት አይችልም። ድጋፍ ነው የሚፈልገው ከዛ በኋላ ማለት ነው ሲቀመጥም፣ ሲቆምም፣ ሲተኛም ደግፉኝ ስለዚህ ወጣትነት በጣም በርካታ የሆኑ ኸይራት መልካም ሥራዎችን ለመስራት ትልቅ እድል ስለሆነ ወጣትነትን ተጠቀም ጤንነትም ከዛሪ ከአላህ የሰጠህ ጸጋ ነው። ከመታመምህ በፊት ህመም መጥቶ ምንም የማያነቃንቅ የሆነ ህመም ከመምጣቱ በፊት በጤንነት ተጠቀምበት። ሀብት ያለህም ደግሞ ሀብቱ ሳይከስር በፊት ድህነት መጦ ሳይወርስ በፊት በሀብት ተጠቀም። ጊዜም ከዛሪ ጊዜ ራሱ ትልቅ ጸጋ ጊዜ በጊዜ ቅራት መቅራት በጊዜ ቁርአን መቅራት በጊዜ ኢባዳ ማድረግ ነው ምን ከመሆናችን በፊት የሆነ የሚጠምጅ ነገር መጥቶ የሥራ ዘርፍ ሊሆን ይችላል። በጣም እኛን የሚወጥር ነገር ሳይመጣ በፊት ማለት ነው። ቅጣት እኮ ነው። በሆነ ሥራ ከዒባዳ የሚያዘናጋ ከሶላት የሚያዘናጋ ከዚክር የሚያዘናጋ በእነዚህ ነገሮች መጠመድ በራሱ ምንድን ነው? ቅጣት ነው። ይህን ልንነቃ ይገባል ማለት ነው። ወሐያተክ ቀብለ መውቴክ፣ ከመሞት በፊት ሕይወት ራሱ አንድ ትልቅ ጸጋ ነውና ተጠቀምበት ይላሉ ነብያችን አለይሂ ሰላቱ ወሰላም። ስለዚህ ሞትን ማስታወስ ያስፈልጋል፣ ሞትን ማስታወስ ያስፈልጋል። ሁሌ ለዛን ቀን ማለት ለሞት የሚሆነንን ስንቅ ከወዲው ልንሰንቅ ይገባል። ለሌሊት ሶላት አዳቦችና ስርዓቶች አሉ። ለሊት ለመንቃት ከመተኛታችን በፊት የሚባሉ ዚክሮች አሉ፣ ዱዓዎች አሉ። እነዛንን ጠብቀን ማድረግ መቻል አለብን። እነዛን ዱዓዎች ስናደርግ ሌሊት ለመንቀፍ ነሻጣ ልቦናችን ነሽጥ ነው የምትሆነው ማለት ነው። ቁሎላሀ ቁላውረቢፈለቁላውረቢና ሶስት ሶስት ጊዜ እየቀራን ሰውነታችንን አብሰን መተኛት አለብን። ስንጋደም የሚባል ዚክር አለ። አየተል ኩርሲ ይቀራል፣ ሱረቱን በቀራ መጨረሻ ሱራዎች ይቀራል። አመነረሱ መጨረሻ ላይ የምንለው ደዋለ ዚክር አለ እና እነዚህ እነዚህን ደግሞ ብለን መተኛት መቻል አለብን ለሌሊት ሶላት እንዲያግዘን።

ቅያመ ሌይል ባዕደ ዛሊክ ለአንድ ሰው ደግሞ ምን ያሉት ከሰሓቦች ላ ተኩን ሚትለፉላ እንደ ሰከሌ እንዳትመስላሉት። ከአነ የቁሙሌይል ሌሊት ይቆሙ ነበረ። ፈተረከ ቅያመ ሌሊት መቆሙን ትቶታል። እየተወገዘ ነው እየተነወ ሌሊት ይቆም ነበረ በፊት አሁን ትቶታል። እንደ ሱ እንዳትሆናሉት። ስለዚህ በዚህ ላይ ያው ትኩረት ልንሰጥ ይገባል። ት ከሰሓቦች አንዱ ምን ይላል ሶሉ ፊ ዙልመት ሌይል ሊዙልመት ልቁቡር ይላል። ለሌሊቱ ጨለማ ዛሬ ዱንያ ላይ ያላችሁ በሌሊት ጨለማ ተነስታችሁ ስገዱ ለአላህ ሱብሓነሁ ወተዓላ ቀብር ጨለማ ነውና ለቀብር ብርሃን እንዲሆናችሁ። ታያችሁት የሚለው ሱሙ የውመን ሸዲድ ሐሪ፣ ብርቱ የሆነ ሙቀታማ በሆነ ሰዓት ጹሙ። ሊየውሚ ኑሹር፣ የዛን ጊዜ በጣም ጠራራው ፀሐይ የምትቀርብበት ሰዓት አለ ሙቶ የሚቀሰቀሱበት ሰዎች፣ ለዛን ቀን እንዲሆናችሁ ይለን። ተሰደቁ ቢሰደቀት ይስክር ብብቅ አድርጋችሁ ደግሞ ለምስኪኖች ፈደቃ ለግሱ። የም አኪር በጣም ምርቱና ቸጋራ ለሆነው ቀን እንዲሆናቸው ሆ አመሉ ሳሊሑን ዩዒኑከ ወየሙዱከ ብቁወቲ ነሻቲ ሲዮሚ ወሌለ ሌሊት ሰላት የሚባለው ነገር ሌሎችን ስራዎች ራሱ ለመስራት አጋጅ ነው ነው የሚለው ሌሊት ባዳ ሲያደርግ ያደረሰው ሌሎች መልካም ስራዎችን ለሊት ተነ ቀን ላይ ለመስራት ራሱ በጣም ነሻጣ ይሰጣል። በጣም ንቁ ነው የሚሆነው ሰውዬ ማለት ነው። ምክንያቱም መልካም ስራ ነፍስን ማስለመድ በጣም ጥሩ ነው። ከእለት ተእለት መልካም ስራዎችን ማስለመድ ይሄ ባህሪያችን ሊሆን ይገባል። ልባችን ንቁ ነው የሚሆነው። ምንም ሳንሰለች የተለያዩ መልካም ስራዎች እንኳን ቢመጡ ለመጋፈጥ ከወዲሁ ዝግጁ እንሆናለን ማለት ነው። ወአለሙ ረሂመኩም አላህ